የሀርጋ ስደዋት እርገጧት ብለው ሲያስተባብሩ ሲያሰድቡን ይውላሉ። ካሁን በኋላ ሴራቸውንም ስላወቅን በፊት ለፊት ነው የምንናገረን። አንደኛ መሪዎችን መሬት ላይ ያሉት መሪዎችን ማወቅ ስላለባቸው በጣም ብዙ ዋጋ እየከፈልን እየሰራን እየተሰደብን እየተንቋሸሽን ያለን ሰዎች አደራ ካልተሰጠንና እንድንሰበስብ ካልተደረገ እነሱ ናቸው ለኛ የሚሰበስቡ፣ የሚያዋጡን እነሱ ናቸው ብለው ካሉ እኛ ለእነሱ ነው መተው ያለብን አይደል እንዴ ተምርኝ እኔ አይዶ እኔ ግን መፈለማፈልገው ግን ተለጣፊ ሁኜ፣ ካሁን በኋላ በቤተልሄም ስም በእኔ ስም ገንዘብ ሰብስቦ የሚሰጥ አንድም ሰው አይኖርም። በተአምር ማለት ነው። በተአምር ለጥቅም ጊዜ መፈለግ የለም። ከዚህ በኋላ ትከበር ያለሽ ጥቅምሽን ከፈለጉ ሁሉም አክብረውሽ እንደ ሲኒርቲሽ ዋጋ እንደ መክፈል ተከብረሽ ከአንቺ ስሩ ነው ነው ሌሎቹ መስራት ያለባችሁ ማን ነው ትናንትና መቶ አራጊ ፈጣሪ የሚሆነው ማን ነው ይሄ ለእዚህ እኮ ነው እኔ በጣም እንደው ጅጅብ እኮ ብሎኝ ራሱ እንደ ድሮ አይደለሁም ታውቂያለሽ እኔ አንቺ ቤት ብቻ ነው የምገባው በቃ እና ጥቅም ሲፈልጉ አንቺን ይፈልግሻል ጥቅማቸውን ሲጨርሱ ደግሞ የሆነ ነገር እንኳ እንደው የሰው ልጅ ነው እኮ ሳሳት አለ አይደል እንደው ቤስት ሳሳች እንኳ እራሱ ኧረ ቤቴ ለማዋጋ ከፍላለሽ በቃ ቆይ ምናምን የለም እኮ እንደዚህ አይነት ነገር የለም። መክሊት እያታስቢ ማማዬ፣ በአንቺ ጉዳይ አይደለም። አንቺ ከመምጣትሽ በፊት ሁሉ አጀንዳውን አውርቼዋለሁ። ባይዘ ወይ መክሊት ስላልነበርሽ ነው እንጂ አንቺ ከመምጣትሽ በፊት ይሄንን አጀንዳ ሰዎች መጠው እንዴት እዛ የምነከሬ የገንዘብ እየሰበሰቡ አንቺ ቤት ትከፍቻለሽ ብለው ሲሉኝ፣ እነማን ናቸው እኔ እነማን ናቸው እኔ እነማን ናቸው? ገንዘብ ቢሰበሰቡ አይታችኋል፣ እኔ ግን አላየውም አለ። እየሰበሰባል እንዴ? እየግን አይተሻል እንዴ? ተምር እየተሰበሰ ኖ ሸር ያደረጉልኛል እንጂ ነፍ ሰዎች ሸር ስገባ ብር እየተሰበሰበ ብለው ሬለም እንደው ሙድ እያስያዙ ነው። እስከዛሬ ማን ማን ተቀላቅሎበት ምን አይነት ብር ሲሰበሰብ እንደነበረ እና ቃለኛም እኮ በአቅማችን በሁለት ሰዓት ውስጥ እኮ ሙሉ ቀን ተሰብስበው ሳይሰበስቡ የቀሩትን ያልሰበሰቡትን ብር እኮ በሁለት ሰዓት ውስጥ እኔ ራሴ አምስት መቶ ሺህ ብር እኮ ነው ያሰበሰብኳቸው

በፈቃደኝነት ቆይኔ ቆይን ፎቶ የዘቅዝቄ እዚሁ ላይ ላሳያቸው። ኧረ ተይ እንዳልተቀዝቂ ቆይ፣ እነሱ እነሱ ናቸው እነዚህ እነሱ እንደታቸውን እኮ ነው። አንቺ መንካስ እንዲህ ስጧቸው። በፈቃደኝነት ዘቅዝቁና አልቅሱ ወይ ቤትዬ አይ በቃ ሲበዛ ጨው ይመራል። ጋይስ ሲበዛ ጨው ይመራል። ሰዎች ነን። የሰው ልጆች ነን። እናት ነኝ እኔ። ልጆች አሉ፣ ሁለት ልጆች አሉ። እድሜ አለ፣ ድካም አለ። ታው በዚህ ሁሉ መሀል ሪስፔክቱ እንኳን ቢቀር ሪስፔክቱ እንኳን ቢቀር ታንክ ዩ። እንዴት የሰው ልጅ የበላበትን ወንጭት ሰባሪ እንዴት ይሆናል? እንዴት እንጨት ሰባሪ ይሆናል? የበላበት። ስለዚህ በቅንነት በቅንነት እንደ አማራ የቻልነውን ለማድረግ ሰራ፣ ወሬ ስታመላልሱ ተምርዬ መሬት ላይ ወርደው እሷ እኮ እንዲህ ናት፣ ለፋኖች እኔ በጣም እኔ ደስ ከሚለኝ ነገር የማናችሁንም ስም መሬት ላይ ወርጄ ሲጀመር እኔ ወርጄ የማወራውን ፋኖም የለምና ወርጄ ከሌ እንዲህ ነው ብዬ በህይወት የተናገሬ አላውቅም። በጣም ከምኮራበት ነገር ምክንያቱም እኔ አንድ ሰው በቀደም ሲያወራኝ ያንቺ እኮ ሰልፍ ኮንፊደንስሽ በጣም ነው የሚገርመዋለኝ። ኦፍኮርስ እኔ ሰልፍ ኮንፊደንስ ያለኝ ሰው ነኝ። ነገ ጠዋት አማራ ነፃ ሲሆን ለእኔ ሽልማት የሚሸልመኝ ፋኖ አልፈልግም። ሽልማት የሚሸልመኝ ህዝብ አልፈልግም። ለእኔ አስር ሳንቲም እንዲሰጠኝ አልፈልግም። እኔ የመሬት የማግኘት ስልጣን የማግኘት ፍላጎት የለኝም። ያለኝን በልቼ እንደው ጥሩ አየር ዘና ብዬ ይሄ ትግል አልቆ አንዴ ዱባይ፣ አንድ አሜሪካ፣ አንዴ ምናምን ሽር ብትል እያልኩ ያለኝን በልቼ እድሜን መጨረስ ነው የምፈልገው። ባይዞ ከማንም እኔ ምንም ነገር የምፈልገው ነገር የለም። ዛትስዋ እኔ መሬት ላይ ሞርጄ ወሬ ሳቀብል ለፋም ነው የማልገኘው። እከሌ እኔ ከሰሞኑ የደረሰኝ ነገር አለ አቅማችሁ ሁሉ ነው የሚገርመኝ። ሶሻል ሚዲያ ላይ የሆነ ነገር ትቀዱና ምናምን ይዛችሁ ሄዳችሁ፣ እከሌ እኮ የከሌ ሰላይ ነች፣ እከሌ እንደዚህ ነች እኮ እሷ ኮ እንደዚህ ሐውርታ ኢቭን ለቅንነት ያወራናችሁን ወሬ ሁሉ ገልብጣችሁ ለእሷ ምንም ነገር አታወራት፣ ያወራችሁትን ወጣ ሁሉ ታወራለች በሚል ራሱ አሳልፋችሁ የሰጣችሁን ሁሉ ሰውጭ አላችሁ። እርጉሞች ናቸው። እናንተ ለአማራ ጥቅም ቶታሊ ማትጠቅሙ ተራዎች ናቸው። እና እኔ ለጥቅም የምትፈልጉኝ ሰዎች አትምጡብኝ። በቃ አትድረሱብኝ። ባይዞይኒያውን በቃ አልፈልጋችሁም። አብዛኞቻችሁ በጣም ነው የምትጠሉኝ። በጣም ነው የምትጠሉኝ። እን ደግሞ የምትጠሉብኝ ያው በቀናት የተነሳ ነው። ስለምትቀኑ ቤተልሄምን መሆን ስላልቻላችሁ ብቻ ስትንጨረጨር ትላለ። ነገም ዛሬም ከነጎዲያም ግን ቤተልሄምን መሆን አትችልም። እኔ ቤተልሄም ቤተልሄም ዲ የተፈጠርኩት ተምር ተምርነች ተፈጥረናል። በቃ እኛ ብዙ ካፓሲቲ ያለን ብዙ ብቃት ያለን ሰዎች ነን። ብዙ ኤክስፔሪየንስ ያለን ሰው አብዛኞቻችሁ ፎቶ። እናንተ ትልቁ ስራችሁ ትልቁ ቢግዲላችሁ ወሬ ማመላለስ፣ የተቆራረጠ ቪዲዮ ይዞ አሉባልታ ማውራት። ከዛ በተረፈ ትልቁ ድላችሁ ፎቶ ዘቅዝቆ ማልቀስ ብቻ ነው። ሌላ የምታውቁት ምንም ነገር የለም። ምንም ማለት ነው የምታውቁት። ስለዚህ አልመጥናችሁም እና አሁንም ልክ በጉሩ በጉሩ እሷ ኮ ለዚህ ነገር ፈልገናት እኮ ስንጠይቃት፣ እሷ አልመጣች። እሷ ኮ እሷ ኮ ለዚህ ሲባል እኮ አታረግ ደግሞ ኮ የምትሉት ነገር እሷ ይሄኔ ኮ እና ከሌቢ ጠይቋት ኑሮ እሺ ብላ ታረግ ነበር። እኔ መብቴ ቤቴ ላይ ምንኝ እኔ የመብቴ ብቻ ነው የፍላጎት ብቻ ነው የማረገው፣ ደስ እንዲላችሁ እያንዳንዳችሁ ማረገው። ካሁን በኋላ ምንም ነገር አይኖርም ባይዞ። ምክንያቱም ምንም አታመጡ ምንም፣ ምንም የምታመጡት ነገር ይሄ በቃ ቤተልሔም ቤተልሔም ነች። ቆጭ ብላችሁ ታዳምጡኝ ያላችሁ ቆጭ ብላችሁ ማዳምጥ። አቅምሽ መታወቅ አለበት። ቤት አቅምሽን ማወቅ አለባቸው። እኔ መሬት ላይ ያሉም እዚህም ሚዲያ ላይ ያሉ ምን ያክል ዋጋ እየከፈለሽ አንቺ በምታሰባስቢው ብር የአንቺ አቅም ምን ያክል እንደሆነ እያንዳንዱ እዚህ ሚዲያ ላይ ማወቅ አለባቸው። በቃ ታገኝ ትግልሽን የሚረዳ ካለ በምትሽው በውስጥ ትረጃለሽ። አለቅ ይቅርታ ብለውሽ አብረሽ መሰብሰብ ከፈለጉ ይቅርታ ይጠይቁሽ። ከዚያ የዘለለ ሲፈልጉ እየሰደቡሽ ሲፈልጉ ደግሞ ራ ምናምን ስቦልከው ከወደውን ነው። ግን የሚቀየመው ታውቃለህ አይደል አቡ፣ ስለመወደው ነው። እኔ ከቦለኩ ቦለኩ ነው፣ ሰያው ግን ስለምወደው እንትን አልኩት እና ምክንያቱም እሱ ተንኮል የለውም፣ ሰው ሚስኪን ነው። ልዩ ምናምን ነው እንጂ ሰያውን ያቀዋሉ ልቡን እና እንደዚህ አማራ ነ እንደውም፣ እዚህ ሚዲያ ላይ እሱ ሚኪ በቃ ምንም ሴራ የሌለባቸው አማራዎች በቃ በብልጠት ለአማራ ትግል ዋጋ በብልጠት ለአማራ ትግል የሚጠቀሟሉ ምንም በየዋህነት ደግሞ ዋጋ የሚከፍሉ ዋጋ በብራቸውም በፊት ለፊት በመጋፈጥም ያለምንም ሴራ የሚንቀሳቀሱ ልጆችን ያውቃቸዋሉ። የአማራ ልጆች አንዱ አቡ ነው። ምንም ብልጠት ለህዝቡ በቃ ፊት ለፊት ተጋፍጦ ዋጋ የሚከፍል በሚችለው አቅም ማለት ነው። እና አናዶኝ ነው ልጁ። ያ ሥርዓት የለውም ራስ የሚባለው ልጅ ሲሳደብ የቤቱ እየሳደበ አንችን ቤት እየመጣ ኤዲሳም እያለ ይሳደባል። ያው ምንም መሀይም ስለሆነ ማለት ነው። እሱም ቤት ገብቶ እነዛ ብሎ ተሳደበ ሰው። ከዛ እሱንም እኔንም ሲያስወርድ እኔ ደግሞ ብሎ ካረኩት ይሄንኛው አማራው ሲሰድበኝ አብሽር፣ አብሽር ጎበዝ ጎበዝ ስለተባለ በየቤቱ እየተከተል ትግሬዎች ቤት ሳይቀር ተከትሎ ሄዶ ትግሬዎች ቤት ሁሉ ስከራከር መቶ ትግሬዎች ቤት ይሰድበኛል። ይሄ ትክክል አይደለም። ቢያንስ እኔ ትክክለኛ አማሮች ቤት መከበር አለብኝ ብዬ ነው ማስበው። ሌላው ቤት እንኳን አንዳንድ ሁሽ ተምርዬ። አንዳንድ ጊዜ ምን ይሆናል መሰለሽ? ገስት ውስጥ የገቡ ሰዎች በተለይ ሉንታ ካለሽ ሰዎችን እንደፈለግሽ ላለማስቀየም ስትይ፣ አሁን እኔ በቀደም ቤቴ ውስጥ ዩሪ ስሙ ተነሳ እና አጋጣሚውን ተጠቅመው ወደ እንት ሲሉ ቶታል ያስወረድኳቸው በሙሉ ለመሰለሽ። አንዳንድ ሰው አጋጣሚውን ተጠቅመው ሀሳቡን ማንጸባረቅ የሚፈልግና ለማጣላት የሚሞክር ሰው አለ። ይሉንታ ሲኖርሽ ደግሞ ሁሉን ሰው ላለማስቀየም ስት ደግሞ አሁን አቡዬ ይሉንታ ያለው ሰው ነው፣ እኔ እንደማቀው ማለት ነው እንደተረዳሁት። ስለዚህ ለዛ ብሎ ነው እንጂ ወንድምሽ ከአንቺ በላይ የሚወደው ሰው የለም። አንቺም እንደው እንድትጠቂ ይፈልጋል ብዬ አላስብም። ግን ምንድነው እንዲህ አይነት ክስተቶች ሲፈጠሩ መዘጋጋት ብሎክ መደራረግ ሳይሆን ጀስት መነጋገር ነው እንጂ አንቺ ለሱ እሱ ለአንቺ ካልሆነ፣ ቤትዬ ያንን ልጅ፣ በነገራችን ላይ የምናውቃቸው ሴቶች ይልኩት አለ፣ ስደባት እየተባለ ሴቶች ናቸው የሚልኩት። ከአሁን በፊት ሚኪ ስደባት ሲለው እነ ሚኪ እና እነዛው ሴቶች ስደባት ሲሉት፣ በሮያል ስሚል ጉዳይ ጥያቄ ስጠይቅ ሰድበኝ ነበር። አሁንም ለእነሱ ሳይዱ ነው፣ አሁንም ይሰድበኛል። ወንድም እነሱ ናቸው የሚልኩት፣ ስለማውቅ ነው። ተስማሙ ወንድምሽ ነው ወንድምሽ ነው ነው ነው። እንደዚህ አይነት ይውልክ ለትግሬ ለምናምን ቤት እየገባ እየተከተለን የሚሳደብ ቆሻሻ ቃል ወንድሜም ሊሆን አይችልም በምንም ተአምር። ሲጀመር ነው የሚሰድበኝ ራሱ የሚባለው ልጅ ሲጀመር አማራ ነው እንዲሱ ልጅ ማን ነው የሚያውቀው? አራንች ምን እያገራችን ነው አይደለም? እንደዚህ እየተባለ ነው። ተደብቆ ጊዜው የቆየ ሲመጣ ማንነት ሰው ማንነት ስለያለ አንቺና ራስ ራሱ መቀያየም የለባችሁም። አሁን እኔ አይኖ ራስ እኔ አኩርፎኛል። በተለይ ሚኪ ቤቴ ምናምን ከገባ በኋላ ወጥቶ እንኳ በአደባባይ እግዚአብሔር ያክብረው ምንም ነገር የተናገረው ነገር የለም ስለእኔ። ግን እንዳኮረፈኝ እኔ አይቸዋለሁ። ራስ ምንድን ነው ተዘግቶበት ነው አካውንት ተዘግቶበት ነው። ኦኬ አሱ ከሆነ ግን እኔ አይቸዋለሁ። ምንድን ነው ግን አንዳንድ ምርጥ ልጆች አሉ ተምርዬ ለዚህ ለትግሉም የሚያስፈልጉን አቅም ያላቸው ልጆች ምናምን ራስ ነው እና አንችና ራስ ናቸው አሁን ችግሩን መፍታት ያለባቸው ቢያንስ መዋደድ ባይቻል መከባበር እንዲፈጠር፣ መዋደድ ባይቻል መከባበር። እኔ አሁን ይህንን ሪስፔክት አደርጋለሁ። ሰዎች የቤተልሄም አይን አላማረንም ብለው አሁን ድቡንቅ ብሎ አርባ ስምንት ሰዓት ስለ ቤተልሄም ሲያወሩ ሲጠሉኝ የሚውሉ ሰዎች አሉ። አይ ዶንት ኬር አሁን እኔ ስለነሱ ግን በዚህ በስራ ዙሪያ ላይ ግን አብሮ ሊሰሩ የሚገባቸው ሰዎች ባይዋደዱም መከባበር የግድ ያስፈልጋል እንጂ የሰው ልጅ ከእህት ከወንድሙ ጋር እኮ ይጣላል። እህትና ወንድም ዛሬ የሚገዳደልበት ዘመን ያለ ነው። በነገራችን ላይ አንድ ነገር መረዳት ያለብን እዚህ ሶሻል ሚዲያ ላይ ያለ ሰዎች በፍቅር እፍ ልንል እከሌ ወደደኝ እከሌ ጠላኝ ምናምን ብለ ልንጨነቅ ያለብን አይመስለኝም። እኔ አሁን ማንም ሰው ወጥቶ ስለ ቤተልሄም ቢያላዝን ቤተልሄምን ወደዳት ጠላት አይዶንት ኬር በነገራችን ላይ ህዝም አትሉኝም አብዛኞቻችሁ። የዛሬ የምነግራችሁ ለምን መሰላችሁ? ነገ ቀን ከወጣ በኋላ የት አንገናኝም። ብዙ ሁላችን የራሳችንን እንኖረው ነው የምንኖረው ምናምናምን። ያ ነው ሁለተኛው፣ ደግሞ ህዝባችን ብዙ ሚሊዮን ነው። እኔ አሁን እዚህ ቲክታክ መንደር ያየሁት ነገር ምንድን ነው፣ እንዳላስረዝመው እንጂ በሶሻል ሚዲያው በጣም መኖዬ፣ እንዴት ነሽ የእኔ ቆንጆ፣ በጣም አንድ ላይ ሆነን በቃ እዚህ እየገባን ምናምን ስናወራ አንዳንድ ሰው በቃ ቤተልሄምን ከጠላኋት በቃ እኔ ከጠላኋት እኔ ካስጠላኋት ምናምን ድብጥ ማጣት ትጠፋለች ወይ ከሌም ተምርን እንደዛ ካልኩ ምናምን ብላችሁ የቂን ሀሳብ የምታስቡ ሰዎች አላችሁ። ቤት ይሄንን ሰው አንድ በይልኝ፣ እዮዳብ የሚባል እዮዳብ የሚባል ሰውዬ እዮዳብ አለ። ትክክልም እንደዛ ነው እያላታየም እንዴ እዮዳብ ቤትዬ ዮዳብ ታውቂዋል እንዴ? እዮዳብ እኮ በሽተኛ ከሰው ትቆጥራለ። እዮዳብ ትክክል ነኝ። እኔም እንደዛ ነው እያለኮ ነው። በሽተኛ ነው። እዮዳብ በሽተኛ ነው። እውነት ነው። እሱን እንኳ በዩ። እዚህ ሀገር በነገራችን ላይ ቤት ጉሩፖም የሚገቡት እንደሱ አይነት በሽተኞች ሳይካትሪክስ። አሁን የቢታይ ችግር አለበት አቴንሽን ሲከር ነው ሰው ቤቱ እንዲገባለት እንጂ ምን ሀሳብ ተላለፈ ያ የሚተላለፈው ሀሳብ ይጠቅማል ሊወራ አላያቅም በቃ እንትን ነው ቤቢሲት ነው ህፃናት ልጆች እና እንትን ነው የሚያሳድገው በቃ እነዛ ልጆች እዛ የሆነ ቦታ ይዘጋል ያንጫጫል እነሱን ከዛ ቲክቶክ ላይ ቁጭ ይላል አለቀ በቃ ሌላ አላማው ምንም የሞተ ደንቆሮ ነው እንዴት አምኖ ህፃን ልጅ ራሱ በደንብ መረገጥ አለበት ኖ ኖ በሽተኛ ነው። እኔ እዮዳብን ከሰው የምትቆጥሩ ሰዎች ትናንትና አማራ ሆኖ ትቆይቱ ኦሮሞ ይሆናል። እኔ እዮዳብን ከሰውም አልቆጥሩም። በነገራችን በሽተኛ ነው። ቆይ ልንገር፣ እሺ እዮዳ ኖርማሌ በሽተኛ ምናምን አደለም። ባይዘ ወይ ልንገራችሁ፣ እዮዳ ብሎ ካታርጓቸው ሚዩት ብቻ ነው መፈቅደላችሁ፣ ጋይስ፣ በእናታችሁ ብሎ ካታርጓቸው። እዮዳ ምንድን ነው ቤቱ ቀስቀስ ሲልበት ተከታይ ሲያጣ፣ መቼም ይሄ ሶሻል ሚዲያ በሽታ አይደለም? አሁን እኛ እኮ በዛ ያለ ሰው ለምደን አንዳንድ ሰው ሀያ ሰው ይዞ ቀኑ ሙሉ ሲውል፣ እኔ ግርም ነው የሚለኛው። የአቅሊት ጉዳይ ስሎች። እኛ ደግሞ በዛ ያለ ሰው ለምደን ትንሽ ቀነስ ሲል ያቁነጠንጠናል። ያው የምታውቁት ይንደ እንድ ነው። እና አሁን እየዳ ሰው ብዝት በቃ ጥፍት ሲልበት፣ እኔም አከብራለሁ፣ እየዳ ባይ ሰው ማለት ነው፣ ይጨንቀዋል፣ ይጨንቀዋል። ሲጨንቀው ምን አጀንዳ ልፈልግ። ቆይ አሁን አማሮቹ እየሮጡ መጣው እኔ ቤት ገብተው ሰው በዛ እንዲደልኝ እና የሆነ አጀንዳ ይፈጥራል። እኔ በነገራችን ላይ ከታች ኮሚ ፍርስ ነው የምለው እሱ አጀንዳ ቤትዬ። ታዲያ ቤትዬ፣ ቆይ አንድ ነገር እኔ አንድ ነገር፣ የሰው ልጅ ህሊና የሚባል ነገር አለ እኮ። አንዳንዴ የሚያስተላልፋቸው እኮ ኤርትራዊውን እንትናን ማን ነው ያን ሚኪ የሚባለውን እኮ አሁን በእርግጠኝነት አማራዎች ጋር ቄጥንገጥማችኋል። ነገ ጠዋት እናንተ እንትን ብላችሁ አማሯ ቢያሸንፍ አሰብ ዙሮ የሚጠይቃችሁ አማራው ነው ብሎ እኮ ነው ለሚኪ ለሚባለው ልጅ ለዛ ሚኪ ነው ምናምን ለሚባለው ለኤርትራው እየነገረው። ይሄ ይሄ የቆሻሻ ነው አስወርቶ ጋር ድድብ ነው። እኔ ብዙ ጊዜ ቀልዱ እየመሰለ ወላሂ እንደዛ አሉ። ይሄ ሴረኛ ነው። እኔ አማራም አይመስለኝማ።